በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላካችን በመረታችን በኢየሱስ ክርስቶስ በቅዱሳንና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለን እና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም ተባለ። ልክ በዚህ ሰዓት ከቅድስት ቤተ ክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ይጠይቃቸዋለሁ። እንግዲህ ከቅድስት ቤተ ክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋሕዶ ሚዲያ ማዕከል የምእመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል፣ ይቃጠል እንዲሁም ደግሞ ጃሃድ የመሳሰሉ ነገሮችና የቅድስት ቤተ ክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠረን። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው።